ዜና ይስጥልኝ። የተከበራችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የምናደርሰው የዕለቱ ዜናችን ጀምሯል። በሚኖረንም ቆይታ ሉለ ኢትዮጵያን እንዲሁም ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ከዜናዎቹ ጋር አብሬያችሁ ቆይታ አደርጋለሁ።

በኢትዮጵያ ዘላቂ ሰላምን ለማምጣት ከሀገራዊ ምክክር ኮሚሽኑ ጋር በጋራ ለመስራት ቁርጠኛ መሆናቸውን የሃይማኖት ተቋማት ምሁራን ገለጹ። ለስኬታማ ሀገራዊ ምክክር የሃይማኖት ምሁራን ሚና በሚል ሀሳብ ኮሚሽኑ የውይይት መድረክ አካሂዷል። ውይይቱን ቤተልሔም ሰለሞን ተከታትለዋለች።

የኢትዮጵያ ሀገራዊ ምክክር ኮሚሽን ከተለያዩ የማህበረሰብ ክፍል ተወካዮችና ተቋማት ጋር ሀገራዊ መግባባት ላይ እንዲደረስ የሚያካሄዳቸውን ውይይቶች ቀጥሏል። ኮሚሽኑ ከሃይማኖት ምሁራን ጋር ለሀገር ሰላምና አንድነት ሚናቸውን መወጣት በሚችሉባቸው ጉዳዮች ላይ የውይይት መርሃ ግብር አካሂዷል። በመሰረታዊና ሀገራዊ ጉዳዮች ላይ መግባባት ላይ እንዲደረስ የሃይማኖት ተቋማት ሚናቸው ከፍተኛ መሆኑን የገለጹት የኮሚሽኑ ኮሚሽነር አምባሳደር መሐሙድ ድሪር፣ ምሁራኑም የራሳቸውን አስተዋጽኦ ማበርከት አለባቸው ብለዋል። እጅግ መሰረታዊና ሀገራዊ በሆኑ

ጉዳዮች ላይ ባሉን የሀሳብ ልዩነቶቻችን፣ አለመግባባቶቻችን ዙሪያ ተመካክረን አገራዊ መግባባት ላይ ለመድረስ የሃይማኖት ተቋማትና ምሁራኖቻቸው ከፍተኛ ሚናና ኃላፊነት አለባቸው ብለንም እናምናለን። እንደ አንድ ባለድርሻ አካል በምክክር ሂደቱ ላይ መከባበር፣ መደማመጥና ርህራሄ በተሞላበት መንፈስ

በመመካከር በሌላ በኩል ደግሞ ሌሎች የምክክሩ ተሳታፊዎች በዚሁ መንፈስ በምክክሩ ሂደት እንዲሳተፉና ወደ መግባባት እንዲመጡ ምሁራዊና አባታዊ ሚናን የመወጣት

ድርብ ኃላፊነትም አለባችሁ። ስኬታማ ምክክር እንዲደረግና ለሀገራዊ ችግሮች የጋራ መፍትሔ እንዲመጣ ከኮሚሽኑ ጎን እንደሚቆሙም የሃይማኖት ምሁራኑ ገልጸዋል። እኛ ምሰቱንን ተልዕኮ ግን ለመቀበል ዝግጅነን። ቤተምኖች ከሌሉ እኛ አባትነትም የለም እኛም የለንም። ኢትዮጵያ መሻገር አለባት። ስለዚህ የጀመርነው ነው ምክክር ዳር ደርሶ እኛ ኢትዮጵያውያን ታሪካችን ይህ መጥፎ ታሪካችን መቅረፍ እንድንችል

አንደኛ ኢትዮጵያውያን እባካችሁ እንምከር። ሰላምና ምክክር ያለውን ቦታ ከታች ከልጆቻችንን ስናሳድግ በየተቋሞቻችን በየትምህርት ማዕከሎቻችን እኛም እንደ ወላጆች እየሰራንበት ከሄድን የወደፊት የምንፈልጋትን ኢትዮጵያ መገንባት ሂደቱ ላይ መቶ ፐርሰንት ጋራንቲ ማስቀመጥ ይቻላል ብዬ አምናለሁ። ይህ የተጀመረው እንቅስቃሴ ቤተክርስቲያናችን በሰፊው የሚደግፈውና

ባላት ደግሞ ሌሎች እምነት ተቋማት ጋር አብራ ሆና ለመስራት ዝግጁ መሆኗን በዚሁ ለመግለጽ ነው። በቤተ እምነቶች ውስጥ ያለውን ጠንካራ ሴት በመጠቀም ምሁራኑ ለተከታዮቻቸው የምክክሩን አስፈላጊነት ማስረጽ አለባቸውም ተብሏል። ኢትዮጵያ ውስጥ የሚንቀሳቀሱት ሃይማኖቶች ተመሳሳይ ሴቶች አላቸው። የሚጫወቱት ሮል ኢንቴግሬቲቭ የሆነ

የማዋሃድ ማህበረሰቦችን የማዋሀድ ሮል የሚጫወቱ ቤተ እምነቶች ናቸው ያሉን እና የምክክር ኮሚሽን ይሄንን በመገንዘብ ጭምር ነው ለዚህ ለትብብርና ለድጋፍ እናንተን የፈለግነው። ዋናው ዓላማችን ምን ትረዱናላችሁ የሚል ነው። እዛ ጋራ ተመልሼ መምጣት እፈልጋለሁ። እጃችሁ ላይ ምን አለ? እናንተ ጋራ ምን አለ? ቅድም አንዳንዶቻችሁ ስለ መዋቅሮቻቸው አውርታችኋል፣ ስለ ሚዲያዎቻቸው አውርታችኋል።

ስለዚህ ይሄ ፕሮሰስ የግለሰቦች አይደለም፣ የመንግስት አይደለም፣ የጥቂት ቡድኖች አይደለም፣ የኢትዮጵያ ነው። ስለዚህ ባላችሁ መዋቅር ተጠቅማችሁ ከእኛም ሳትጠብቁ፣ ከእኛ ጋር ትስሙ ማለታችን አይደለም፣ ስራ መጀመር ትችላላችሁ። እጃችሁ ላይ ባለው ነገር ስለ ሰላም፣ ስለ መነጋገር፣ ስለመደማመጥ

መስራት ይችላላችሁ። ግን በመድረኩ ኮሚሽኑ ከተቋቋመበት ጊዜ ጀምሮ ያከናወናቸውን ተግባራትና ቀሪ ስራዎችን በተመለከተም ለተሳታፊዎቹ ገለጻና ማብራሪያ ተሰጥቷል። ባህላዊ ፍርድ ቤቶች የፍትህ ስርአትን ለማስፈን የሚያስችሉ ናቸው ሲል የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ገለጸ። ባህላዊ ፍርድ ቤቶች ግጭት በመፍታትና ወጪ ቆጣቢ አሰራርን በመዘርጋት ረገድ ጉልህ ፋይዳ እንዳላቸውም ተገልጿል። ፋንታነሽ መሀመድ ዝርዝር አላት።

ባህላዊ ፍርድ ቤቶች ሰላምና መረጋጋትን በማስፈን ረገድ ሚናቸው የጎላ ነው። በተለይ በማህበረሰቡ ዘንድ የሚገጥሙ አለመግባባቶችን በመፍታት ረገድ ቀዳሚ ናቸው። የሀገር ሽማግሌዎችና የሃይማኖት አባቶች የባህላዊ ፍርድ ቤቶችን መሰረት አድርገው ችግሮቻቸውን ሲፈቱ ቆይተዋል። ብዙ እንግልቶችንና ወጪዎችንም ይቀንሳል። እንደገና ደግሞ ተበቀልና ከጠብ ከሌሎችም ጭቅጭቆች የሚያድን ሆኖ ተገኝቶ ሁላችንም በደንብ እየተሰራበት አገልግሎት ላይ አውለነው እርቅ እንዴት ነው ደምስ የሚደርቀው እንዴት ነው ጸውስ

በዛው የሚያበቃበት ወደ ዘመድ አዝመር ሳይሄድ እንዴት ነው በሚል እንዲያውም ባህላዊ ጥንት የነበሩት አባቶቻችን በምህላ በጦር መሳሪያ በማጋደምና በማማማል ጭምር የተደገፈ ትልቅ ስራ ተሰርቶ ተሞክሮ ነበረን። ባህላዊ ፍርድ ቤቶች የባለ ጉዳዮችን ወጪ ከመቀነስ ባሻገር ባህላዊ እሴቶቻቸውን መሰረት በማድረግ አብሮ የመኖር ባህልን ለማዳበር ሚናቸው የጎላ መሆኑን የተናገሩት ጠበቃና የህግ አማካሪ እንግዳው ተስፋዬ ናቸው። የባለጉዳዮችን ወጪ፣ ጊዜ፣ ጉልበት

እንዲሁም ደግሞ አብሮ ተከባብሮ የመኖር ባህልን መቃረን አይኖርም። ሰዎች ቅር አይባባሉም። ከዚህ አንጻር ባህላዊ ፍርድ ቤቶች ሚናቸው በአግባቡ ከተሰራባቸው ሚናቸው ከፍ ያለ ነው የሚሆነው። ወደ ፍርድ ቤቶች የሚመጣውም የጉዳይ ጫና ይቀንሳሉ።

የኅብረተሰቡን እሴት እና አብሮ የመኖር ባህልና ልማት ደግሞ ያዳብራሉ። ባህላዊ ፍርድ ቤቶች ለማህበረሰቡ ተደራሽና ወጪ ቆጣቢ በመሆን በአካባቢያቸው ግጭቶችና አለመግባባቶችን ለመፍታት ሚናቸው የጎላ መሆኑን የተናገሩት ደግሞ የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ፕሬዚዳንት ዮሀንስ ወንድሙ ናቸው። አንዱ የክልሉ ማህበረሰብ የባህልና የባህል ህጉንና ሴቱን መሰረት አድርጎ አለመግባባቶችን እንዲፈታ የማድረግ ለዚህም እውቅና የመስጠት

ጉዳዮችን በሽምግልና እንዲያልቁ የማበረታታት ትልቅ ፋይዳ አለው። ሌላው የባህል ግ ላይ የተመሰረተ እውነትንና ፍትህን በማስፈን ረገድ የተሻለ የተከራካሪ ወገኖች ማህበራዊ ግንኙነት ማጠናከር የሚችል የፍትህ ስርዓትን ስራ ላይ በመዋል የዜጎችን ሰብአዊ ዲሞክራሲያዊ መብቶችን የበላይነት እንዲያገኝና እንዲከበር የማድረግም

ፋይዳ አለው ማለት ነው። ባህላዊ ፍርድ ቤቶች ለረጅም አመታት እውቅናን ሳያገኙ የቆዩ ቢሆንም በቅርቡ በሕግ እውቅናን እንዲያገኙ መደረጉንም አቶ ያዋን ሳክለዋል ፌዴራሉም የክልላችንም ሶ ምንም እንኳን እነዚህ ሕገ መንግስታት ለነዚህ መብቶች እውቅናና ጥበቃ ቢሰጡም፣ ዳሩ ከሰላሳ አመት በላይ ግን ምንም አይነት የህግ ማዕቀፍ ሳያገኙ የቆዩበት ሁኔታ አለ። ሶ እነዚህን አይነተኛ መብቶች መንግስት ደግሞ የማክበርና የማስከበር ኃላፊነት አለበት።

በዚህም መነሻነት በቅርቡ በዚህ በጀት ዓመት የባህል ፍርድ ቤቶችን ለማቋቋም እና እውቅና ለመስጠት የሚያስችል አዋጅ ቁጥር 298-2017 በምክር ቤቱ የጸደቀበት ሁኔታ መኖሩን ተመልክተናል። ማህበረሰቡ ባህሉንና እሴቱን መሰረት በማድረግ ማህበራዊ መስተጋብሩ እንዲዳብር የባህላዊ ፍርድ ቤቶች ሚና የጎላ በመሆኑ እንዲጠናከሩ በማድረግ በኩልም የሁሉም አካላት ርብርብ ያሸዋል ብለዋል።

የደብረ ብርሃን ዩኒቨርሲቲ የ12ኛ ክፍል ሀገር አቀፍ ፈተናን ለማስፈተን በቂ ዝግጅት ማድረጉን አስታወቀ። ፈተናው በተሳካ ሁኔታ ተጀምሮ እንዲጠናቀቅ ተቋማት በቅንጅት እየሰሩ ስለመሆናቸው የገለጸው ደግሞ የሰሜን ሸዋ ዞን ትምህርት መምሪያ ነው። ስነ ጊዮርጊስ ከበደ ተጨማሪ አለው።

የ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ከሰኔ 23 2017 ዓ.ም ጀምሮ ይሰጣል። የደብረ ብርሃን ዩኒቨርሲቲ ከሰሜን ሸዋ ዞንና ደብረ ብርሃን ከተማ አስተዳደር የሚመጡ ከ7000 በላይ ተማሪዎችን በበይነ መረብና በወረቀት ለማስፈተን በቂ ዝግጅት ስለማድረጉ የዩኒቨርሲቲው አካዳሚክ ጉዳዮች ዳይሬክተር አለባቸው ጎሽም ተናግረዋል። ለፈተናው አስፈላጊ የሚባሉ ቅድመ ዝግጅቶች የመማሪያ ክፍል

የአይሲቲ መሰረተ ልማት ኮምፒውተሮችን ለፈተናው ዝግጁ የማድረግ በወረቀት ለሚፈተኑት ደግሞ ከወንበር ዝግጅት ጀምሮ አጠቃላይ ይሄን የሚያስተባብሩ ሰዎችን ከመመደብ ጀምሮ ግዥ የሚያስፈልጋቸው ቅድመ ዝግጅቶች ካሉም እነሱን የማሟላት ስራ ሲሰራ ቆይቷል። ቀጣዩ ስራ የሚሆነው የተማሪዎቹን የመፈተኛ ክፍል የማሳወቅ ስራ ነው የሚሆነው። ስኬጁሎች እየተሰሩ ነው። ራይት ነው። እኛ አሁን በዚህ በምናውረባት ሰዓት ኮሚቴዎች ተዋቅረው

የተለያዩ በይሲቲውም ዘርፍ ለወረቀቱም የሚያገለግሉ ሁለት አይነት ኮሚቴ ተዋቅሮ ይሄንን ስራ እየሰራ ነው የሚገኘ። የሰሜን ሸዋ ዞን ትምህርት መምሪያ ኃላፊ ጸጋይ እንግዳ ወርቅ፣ ፈተናው በተሳካ ሁኔታ ተጀምሮ እንዲጠናቀቅ በፈተና ግብረ ኃይል በኩል በርካታ ስራዎች እየተሰሩ ስለመሆናቸው ገልጸዋል። የዞኑ ወረዳዎች ለዩኒቨርሲቲ ባላቸው ቅርበት በኮምቦልቻ ካምፓስ እና በደብረ ብርሃን ዩኒቨርሲቲ ነው የሚሰጠው

ይህንን የተማሪ ማጓጓዝ የፈተና ሂደቱን በተመለከተ በአጠቃላይ በዞን ደረጃ የፈተና ግብረ ኃይል አለ። ይሄ የፈተና ግብረ ኃይል በየጊዜው እየገመገመ የቅድመ ዝግጅት ስራዎቹ በየቀኑ የደረሱበትን ሁኔታ አቅጣጫ እያስቀመጠ የመራ ነው ስለሆነ ተሽከርካሪዎችን የመለየት የማዘጋጀት አስፈላጊውን የጸጥታና የደህንነት ስራዎችን የማረጋገጥ

ማህበረሰቡ ላይ ተገቢውን ግንዛቤ መፍጠር ስራ እየተሰራ ያለው። በቂ ዝግጅት አድርገናል፣ ከኛ አኳያ። የዞኑ ትራንስፖርት ተጠሪ ጽህፈት ቤት በበኩሉ ተማሪዎችን ለማጓጓዝ በቂና ደረጃቸውን የጠበቁ ተሽከርካሪዎችን ስለማዘጋጀቱ የጽህፈት ቤቱ ኃላፊ ደጀኔ በቀለ ገልጸዋል። ደረጃውን የጠበቀ ቴክኒካሊ በጣም ብቁ የሆነ በጥራት ተማሪዎችን አጓጉዞ ሊያደርስ የሚችል መኪና ማዘጋጀት ነው አንዱ ስራችን። ይህንን

በቂ ዝግጅት አድርገን ጨርሰናል ማለት ነው። ስለዚህ በየአንዳንድ ወረዳ የተማሪውን ቁጥር መነሻ አድርገን ምን ያክል ተማሪ ያስፈልገናል፣ ምን ያክል መኪና ያስፈልገናል የሚለውን አዘጋጅተን ጨርሰናል። ከወረዳ ካሉ መንገድ ትራንስፖርት ኃላፊዎችና የሚመለከታቸው ቡድን መሪዎች ጋር ጭምር በዙም ገምግመናል ማለት ነው። ስለዚህ ብዙ የሚገጥመን

ችግር አይኖርም። ተማሪዎች ፈተናውን በተረጋጋ ሁኔታ ተፈትነው እንዲያጠናቅቁ ሁሉም የሚጠበቅበትን ኃላፊነት ሊወጣ እንደሚገባም አቶ ጸጋይ ተናግረዋል። እነዚህን ልጆች በአግባቡ ድጋፍ አደረገ ማለት ነገ ተነጎዳ በሀገር ግንባታ ላይ አዲስ ትውልድ መገንባት ስራው ላይ የራሱን አስተዋጽኦ እያበረከተ ነው የሚሄደው እና መምህራንም የትምህርት ቤት አመራሩም ራሳቸው ተማሪዎችም ተረጋግተው በሰከነ መልኩ

ራሳቸውን አዘጋጅተው መምጣት መቻል አለባቸው። ወደ ፈተና ጣቢያዎች ይዘው መግባት የተከለከሉ ነገሮችን ተማሪዎች ይዘው እንዳይመጡም ዩኒቨርሲቲው አሳስቧል። ምንም አይነት የኤሌክትሮኒክስ እቃዎች፣ ስልኮች፣ ከተፈቀዱ ለፈተናው ከተፈቀዱ ካልኩሌተሮች ውጪ የእጅ ሰዓቶች፣ ስለት ያላቸው ነገሮች፣ አጠቃላይ ኤሌክትሮኒክስ ነክ የሆኑ ለፈተናው ከተፈቀደ ካልኩሌተር ውጪ

ፈተናው ሩም ውስጥ አይደለም፣ ወደ ግቢም ይዞ መግባት አይቻልም። ሶ ተማሪዎች ይህንን ታሳቢ በማድረግ አጠቃላይ እንደነዛ አይነት እቃዎችን ቤታቸው አስቀምጠው እንዲመጡ አደራ ማለት እንፈልጋለን። ሁለተኛው ከምግብ ጋር ተያይዞ ወደ ዩኒቨርሲቲው እርጥ ምግብ ይዞ መግባት አይቻልም፣ ደረቅ ምግቦችን ይዞ መግባት ይቻላል።

ደረቅ ምግቦች ማለት ልክ ላይክ ብስኩት ሊሆን ይችላል፣ በሶ ሊሆኑ ይችላሉ። ከዛ ውጭ ያሉ እርጥብ ምግቦች ወደ ዩኒቨርሲቲው ሊገቡ አይችሉም።

ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። ወደ ሉላ ኢትዮጵያ ዘገባችን እናልፋለን። ኢትዮጵያውያን ዲፕሎማቶች የጂኦፖለቲካ ለውጦችን በመረዳት አዳዲስ የኢንቨስትመንት እድሎችን መፍጠር ይገባቸዋል ሲሉ በውጭ ጉዳይ ኢንስቲትዩት የኤዥያና ፓስፊክ ሀገራት ዳይሬክተር ዶክተር አንተነ ጌታቸው ተናገሩም። ኢትዮጵያ የኢኮኖሚ ዲፕሎማሲ ስራዋ ስኬታማ እንዲሆንም ተቋማት ተናበው መስራት ይገባቸዋል ሲሉም አሳስበዋል። አንዷለም ናን በዝርዝር ተመልክቶታል።

በነባሩ የዲፕሎማሲ አካሄድና ስርዓት ውስጥ ዲፕሎማሲ ቅድሚያ ሰጥቶ የሚሰራው በደህንነትና ፖለቲካ እንቅስቃሴን በመከታተል በማበልጸግና በመነጋገር ላይ ነው። የኢትዮጵያ ዲፕሎማሲም ከዚህ ብዙም ያልተለየ ነበር ይላሉ ከአሚኮ ጋር ቆይታ ያደረጉት በውጭ ጉዳይ ኢንስቲትዩት የኤዥያና ፓሲፊክ ሀገራት ዳይሬክተርና መሪ ተመራማሪ ዶክተር አንተነ ጌታቸው።

አሁን ግን የዓለም ትኩረት አቅጣጫ ቅድሚያ ኢኮኖሚ ላይ በመሆኑ ኢትዮጵያም ከፖሊሲ ባሻገር በትግበራ ኢኮኖሚ ላይ መመስረት ይኖርበታል ብለዋል። አዳዲስ ለኢኮኖሚ ዲፕሎማሲያችንን በላቀ ሁኔታ ለማስኬድ አዳዲስ መንገዶችን መፈለግ አለብን፣ ማሰስ አለብን። እነዚህ አዳዲስ መንገዶች ከዘልማዳዊ ዲፕሎማሲ

አሰራር ወጥተን ወደ አዲስ ሆነ ዘመኑን በሚመጥን አገር በዓለም ላይ ባለ የጂኦ ስትራቴጂክ ለውጦች አሉ። ለምሳሌ በአሜሪካና በቻይና መካከል ያለ የታሪፍ እና የንግድ ጦርነቶች አሉ። በተለያዩ አገሮች መካከል ያለ በተለይ ደግሞ ከትራምፕ ወደ ስልጣን መምጣት በኋላ እየተፈጠረ ያለውን በዓለም ኢኮኖሚ ላይ ያለውን የትሬድ ኦርደር እና የአጠቃላይ የፋይናንሻል ኦርደር የኢኮኖሚክ ኦርደር

ችግር አለ። ይህን ታሳቢ ባደረገ መልኩ በዚህ ውስጥ ናቪጌት አድርጉ የሀገርን ብሔራዊ ጥቅም ለማስጠበቅ እንደዚ አይነት ንቅናቄ ውስጥ መግባት አለብን። የዶናልድ ትራምፕ ወደ ስልጣን መምጣትን ተከትሎ አለም ከነበረችበት የድኅረ እውነት የፖለቲካ ፍልስፍና አካሄድ ወደ ቀጥተኛ ወይም ሪያሊዝም የፖለቲካ ህይወት እየተመለሰች ነው ይላሉ የፖለቲካ ኢኮኖሚ ተመራማሪዎች። ይህም ብቻ ሳይሆን በመካከለኛው ምስራቅም የሚደረጉ ጦርነቶች፣ በኔቶ አባል ሀገራትና በአውሮፓ የሚደረጉ ጦርነቶችና የኢኮኖሚ እሽቅድድሞች አለም

ወደ ዜሮ ህይወት እየተመለሰች መሆኗን የሚያሳዩ ጉዳዮች አድርገው ያነሷቸዋል። እናም ኢትዮጵያውያን ዲፕሎማቶች ይህንን ተረድተው አዲስ አካሄድን ሊከተሉ ይገባል ይላሉ ዶክተር አንተነህ። ዲፕሎማቶቻችን በየሚስዮን ያሉት በተለያዩ አለማት ያሉ ሚስዮኖች ላይ ለዚህ በቂ ግንዛቤ እንዲኖራቸው ያስፈልጋል። ይህን ግንዛቤ ከያዙ በኋላ እስከ ዛሬ ዲፕሎማሲውን የኢኮኖሚ ዲፕሎማሲን ሲዘወር የነበረውን የቢዝነስ አዝዥዋል

የተለመደውን አይነት አካሄድ ትተው አዲስ እነዚህ የተደረጉ ሪፎርሞች እንደ ሌቨሬጅ እንደ መደራደሪያ አቅም ወይም ደግሞ እንደ ተጨማሪ አቅም በመጠቀም አዳዲስ ኢንቨስትመንቶችን ለመሳብ አዳዲስ የንግድ ስምምነቶችን ለመፈራረም ብዙ የቱሪዝም ፍሰት ወደ ኢትዮጵያ እንዲኖር ለማድረግ የኢትዮጵያ የገበያ መዳረሻ እንድትሆን አማራጮችን ከመፈለግ አንጻር እንዲሁም ደግሞ ያለብንን የባላንስ ኦፍ ትሬድ ችግር ለማስተካከልና በአገር ውስጥ ያሉ ምርታማነትን ለመጨመር እነዚህን ሪፎርሞች

ኢንተግሬት ማድረግ አለብን። ተመራማሪዎች ግዙፉ የቻይናና የአሜሪካ የታሪፍ ጦርነትም ሆነ የቀጥታ የመሳሪያ ውጊያ የሚደረግበት የዓለም ስርዓት ዋናው ምክንያት ኢኮኖሚ በላይነትን ለመውሰድ የሚደረጉ ፍትጊያዎች እንደሆኑ ያምናሉ።

ኢትዮጵያ ኢትዮጵያም ይህንን በተረዳ መልኩ በዓለም ፉክክር ሜዳ ውስጥ እንዳለ ሀገር ተቋማቶቿም ተቀናጅተው መስራት ይገባቸዋል። የዣና ፓስፊክ ሀገራት ተመራማሪው በኢኮኖሚክ ሴክተሩ ና በውጭ ጉዳይ ሴክተሮች መካከል ያለው መናበብ ምን ይመስላል? በምን አይነት ሁኔታ ነው ለአንድ አገር ናሽናል ኢንትረስት ለማስጠበቅ እየሄዱ ያሉት ስንል እዛት ላይ ክፍተቶችን እናያለን። ኢንቨስትመንት ኮሚሽን፣ ኢንቨስትመንት ሆልዲንግ አለ አጠቃላይ ሪፎርም የፈጠራቸው

የኢትዮጵያ የሰነድ መዋለ ንዋይ ገበያን ጨምሮ በርካታ በዚህ ጉዳይ ላይ የገቢዎች ሚኒስተር ቀጠናዊና ንግድና ቀጠናዊ ትስስር እነዚህ ሁሉ ኦንቦርድ የሚመጡ ናቸው። በተለይ አገራት ያሉ ሚሲዮን ውስጥ የሚሰሩ ዲፕሎማቶቻችን አሉ። እነዚህ ግንብዛቤ ኖሯቸው ኢንተር ኤጀንሲ አላይመንቱን ጠብቀን በሴክተሮች ወይም በተቋማት መካከል ያለውን ትብብር

የተቃና በማድረግ ኢኮኖሚ ዲፕሎማሲዎችን ወደ ላቀ ደረጃ ማሸጋገር እንችላለን። ከዚህ ተነስቶም ተቋማቶቿም ሆኑ ዲፕሎማቶቿ ግን አዳዲስ አይነት የዲፕሎማሲ መንገድን ሊያስሱ ይገባል ተብሏል። በማስከተል አጫጭር ዘገባዎች ወደ እናንተ ይደርሳሉ። ሰላማዊት ነጋታ አቀርባቸዋለች።

በአንጎላ አዘጋጅነት በተካሄደው የአፍሪካ አሜሪካ የቢዝነስ ጉባኤ ኢትዮጵያ የኢኮኖሚ ዲፕሎማሲዋን የሚያጠናክር ውጤታማ ተሳትፎ ማድረጓን የውጭ ጉዳይ ሚኒስቴር ገለጸ። አስራ ሰባተኛው የአፍሪካ አሜሪካ የቢዝነስ ጉባኤ ተጠናቋል። ጉባኤው ኢትዮጵያ ከሀገር በቀል የኢኮኖሚ ማሻሻያዎች ጋር የተሰናሰነውን የቢዝነስ ዲፕሎማሲዋን ያጠናከረችበት መሆኑን በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀኔራል አምባሳደር ዘሪሁን አበበ ገልጸዋል። በጉባኤው የፌዴሪ ፕሬዝዳንት ታያዝ ቅስላሴ ውጤታማ የሁለትዮሽ ውይይቶችን ማድረጋቸውን ተናግረዋል። የኢትዮጵያ ልኡክ በዚህ ጉባኤ ላይ መሳተፉ

ያሸነፉ ከሀገር በቀል የኢኮኖሚ ማሻሻያ ጋር በማሰናሰን ኢትዮጵያ ለቢዝነስ ዲፕሎማሲ የሰጠችውን ትኩረት የሚያሳይ መሆኑን ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።

የግንባታው ዘርፍ ኢንዱስትሪ ከኢትዮጵያ አጠቃላይ ምርት 20 በመቶውን ይሸፍናል ሲሉ የከተማና መሰረተ ልማት ሚኒስቴር ጫልቱሳኒ ገለጹ። ሶስተኛው ዓለም አቀፍ የቢግ ፋይፍ ኮንስትራክት ኢትዮጵያ የኮንስትራክሽን ኢንዱስትሪ አውደ ርዕይ በሚል አዳራሽ ተከፍቷል። በመድረኩ ላይ ንግግር ያደረጉት የከተማና መሰረተ ልማት ሚኒስቴር ጫልቱሳኒ የግንባታው ዘርፍ ኢንዱስትሪ ከኢትዮጵያ አጠቃላይ ምርት 20 በመቶው እንደሚሸፍን አንስተው 10 በመቶ ደግሞ የስራ ዕድል ተፈጥሮበታል ነው ያሉት። የከተማና መሰረተ ልማት ሚኒስቴር የዘርፉን አፈጻጸም ለማሻሻልና የነበሩ ፈተናዎችን ለማስተካከል እየሰራ መሆኑን በመድረኩ

ተመላክቷል በዚህም የዘርፉ ባለድርሻ አካላት ሚናቸው ከፍ ያለ መሆኑ የተነሳ ሲሆን በመንግስት በኩል ደግሞ የአሰራር ህጎችን የማሻሻል ስራ እየተከናወነ ይገኛል ነው የተባለው ከዚህ አመት ጀምሮ ስኬታማ የሆኑ ተቋራጮችና አማካሪ ድርጅቶች ምዘና በማዘጋጀት ውጤቱ ለህዝብ ይፋ ይደረጋል የተባለ ሲሆን ለጥሩ ፈጻሚዎች የተለያዩ ማበረታቻዎች ይኖራሉም ነው ያሉት ሚኒስትሯ ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው

ፈጠራን ባህል በማድረግ የሕክምና ዘርፉን መደገፍ ይገባል ሲሉ የጤና ሚኒስቴር ዴታ ወይዘሮ ፍሬታ አበበ ገልጸዋል። ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ዛሬ ሁለተኛ ቀኑን ይዟል። በጉባኤው ላይ ፈጠራ ሁሌም ጥራትን ለማምጣት ይረዳል ያሉት ሚኒስቴር ዴታዋ ፈጠራ የታከለበት ስራ የጤና ዘርፉን ተደራሽ ለማድረግ እንደሚያስችል አመላክተዋል። የጤናው ዘርፍ የቁጥጥር ስራዎችን በማሳደግ ከ18 በላይ የጤና የጥራት መለኪያዎችን መውጣታቸውን ጠቁሞ በተጨማሪ ጥራትን ለማሳደግ የጤና ግብዓት አቅርቦትን የሚያሻሽሉ አዋጆችን ለመከለስ ጥረት መደረጉንም ነው የገለጹት ባለፉት ዓመታት

ተሰሩ ስራዎች የጤና መድን ከ63 ሚሊዮን በላይ ለሆኑ ዜጎች ተደራሽ ማድረግ ተችሏል ብለዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው።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

አሚኮ ጥቆማ በመዲናችን አዲስ አበባ እና በተለያዩ አካባቢዎች የሚከወኑ ሁነቶችን የምንጠቁምበት እና መረጃ የምንሰጥበት ሌላኛው የዜና ወጃችን አካል ነው። አማራ ሚዲያ ኮርፖሬሽን ለሕብረተሰብ ለውጥ እንተጋለን።

ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ ተጠናቋል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።